ልዩ የአምስራ ወደ እኔ የመጣው እኔ ስለሚያፈቅረኝ ነው እኔ ስለመረጠኝ ነው ብለሁን በደስታ ቦታለች ማለት ነው። ይሄ ደስታሽ ግን ዘላቂ ነው አይደለም የምለው ያሳስበኛል። ነገ ደግሞ ወተሽ እንዳታለቃቅሽ እንድ ሰላም ሰላም፣ እንዴ ቻላል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እንዴት አበሻችሁ? ሰላማችሁ ይብዛ ቤተሰብ። ይሄን ቪዲዮ እንደተለመደው ላይክ ላይክ በማድረግ ጀምሩ። እንግዲህ ዛሬ ያሁን ናይ አብስራ ከች ብሏል ማለት ነው የእነሱ ነገር እኮ ያልቅም። ያም ስራ እንደሆነ ሀሳቤን አልቀይርም ብሎ ምን ክች ሊል አልቻለም። የፈለገ ነገር ቢባልም ማለት ነው። ዛሬ ደግሞ ሄሉን እንደምወዳት ታውቂያለሽ፣ እንደማፈቅራት ታውቂያለሽ። ግን ደግሞ በቃ ሁሉን ነገር ትቼ ተመልሻለሁ አለ ማለት ነው። ፍቅር እንደዚህ ነው። ፍቅር እኮ ታጋሽ ነው። ያም ስራ ፍቅር እንደዚህ አያጋልምም ማለት ነው። እንዴ ካንዱ ካንዱ አያዘልንም። ፍቅር አስተዋይ ነው፣ ታጋሽ ነው፣ አዳማጭም ነው። ደግሞ እኮ ይረዳልም እና ያም ስራችን ምንድ ነው አተ ስሜት ነው የነበረ ከሄሉ ሻ በቃ ስሜት ከባድ ስሜት የለም ጊዜያዊ የሚያርገበግብ ስሜት ነበረ እሱም በቃ አለቀ ማለት ነው ወይ ጉድ በቅድሚያ ግን ማለት ነው ቤተሰብ እኔ ከሄሉዬ ጋር ልቤ ተሰበረ አሁንስ ምን ይሻለኛል ሄሉን እንደዚህ ብላ ባላያት ደስታዬ ነው ማርያምን እንደምላችሁ በቃ እንደዚህ ስብር ስትል ሳያት ቀስቤ ነው የሚሰበረው በተለይ ደግሞ በተደጋጋሚ ስለሆነ ህመሟ በጣም ነው የሚገባኝ በእሷ ቦታ ሁኚ ባልረዳትም ማለት ነው፣ ግን ያለችበትን ስሜት ደግሞ ለማወቅ ምንም የሚከብድ ነገር የለም። እና ሄሉዬ እባክሽን፣ እንባሽ ለማይገባው ሰው እንባሽን አታሳይ። ወተሽ ልፍስፍስ አትበይ። የእኔ ቆንጆ ጠንከር በይ። በቃ ህመምሽ እንደበቃ አድርጊው። እስኪ እንደው ቤተሰብ ሄሉሻ ጸበል መግባት አለባት ብላችሁ ነበር። ያው ከእንዳልኪ ጋር መሄድ አለባት ብያችሁ። ምንድነው ቃናት እንዴ? ወደ ጸበል ነው መሄድ ያለባት ብላችሁኝ? እንዴ፣ ቤተሰብ እኔ እኮ ጸበሉን ጠልቼ አይደለም እኮ እኮ መሄድማ አለባት ግዴታ ነው። እንደዚህ አይነት ነገር ሲፈጠር ጸበል ግድ ነው። ግን ደግሞ እኔ ተውኝ፣ በቃ ምኞቴ ልመኝበት። ምንድን ነው እንዴ እኔ ምኞቴ በከንቱ እንዲቀር አልፈልግም። ሄሉ ሻዬ ከእንዳልኪ ጋር ስቶ ደስተኛ እንደምትሆን እየተረዳው ነው ቤተሰብ። ይሄን አላቅም፣ ፈጣሪ ብቻ ነው የሚያውቀው። እንግዲህ ይህን ምኞት ነው እየነገርኳቸው ያለሁት ማለት ነው። ለማንኛውም እንዳልኪ ዛሬ መጥቷል። እንግዲህ ቪዲዮን አይታችኋል። በዳል ነገ እንመለስበታለን። መለስበት አለ። እስኪ አሁን ስለ ያብስራ ትንሽ ትንሽ ነካ ነካ ነሐ ነሐ እንዳድርገውና ማለት ነው ያብስራ ምን አለ። እኔ ልዩን ልክሳት ነው በቃ በእኔ ምክንያት አልቀሳለች። ብዙ በድያታለሁ። ከሄሉ ጋር መጥቼ ቀለበት አድርጌም እንኳን መጥታ ለምናኛለች። እኔ ግን አልተረዳኋትም ነበር። አሁን ተረድቻታለሁኝ። ስለዚህ ለእሷ ማድረግ ያለብኝ ነገር ማድረግ አለብኝ። በቃ ሕይወት የእሷ ናት። አብዚሎ ቀብዚሎ አለ ማለት ነው። ያው በመጀመሪያ ደረጃ ያብ ሰራ ማለት ነው። ሄሉ ሻኮ ልዩን ደምን ባስለቀሰህ ናና ከኔ ቀለበ ትሰርልኝ ብላ አላስገደደችም አይደለ እን እንዳስገደደች አላስታውስም እኔ። ሲቀጥል ደግሞ ከዚህ ጋር ሄሉን እንደዚህ ስብር አድርግሃት እያለቀሰች ጉልበት ላይ ተንበርክካ እየለመነች ሂዶ ልዩን አስደስታለሁ ማለት ይ የማይሆን ነገር ነው፣ የጊዜው ደስታ ነው። ምስጣት ለዛችኛውም ቢሆን ማለት ነው። ልዩ ግን በጣም ሞኝ የሆንሽ ነሽ እኮ በቃ ምንም አይገባሽም አንቺ። ከዛና ከዛ ሲራወጥ እያልሽ ተቀቤ ዝም ብለሽ። ከዛ የሆነ ቀን ደግሞ ልክ የሄሉ ውጣት እንዳትደርሰሽ ሄሉሻ ልክ ነበረች ትያለሽ። ምንድን ነው በዛና በዚያ አቃጥለው ሊደፉ ነው እንዴ? ዛሬ ደግሞ በቃ አፋወታለች። ልዩ ተናገረቻት እኮ ሶሲ ካሜራ ሁላ ለማስጠፋት ፈለገች ማለት ነውና፣ እሱ ማለት እኔ ነኝ እኔ ማለት እሱ ነው አለች ማለት ነው። ወይ ዘንድሮ ተቃጠለ ያለሉ ሰው ተቃጥለን እኮ ሞትን ቤተሰብ። ሶሲ ደግሞ ስራውን ጥሎ ከቤተሰብ ድረስ መጥቶ እንደዚህ አድርጎ ብዙ ነገር ሆኖ እያለች ነበረ ማለት ነው። ሶሲ እያንድ ያልገባሽ ነገር ምንድን ነው? የመጣው ለሄዱ አይደለም ለክብሩ ነው። አቡን ክብሩ አስጨንቆት ነው። መጀመሪያ የፈትለን ቪዲዮ ስቪስኪ ሶሲ ና ማለት ቤተሰብ ራሷ አገናዝቦ መጀመሪያ ከፈትለ ጋር የተገናኘ ቀን የሰራውን ቪዲዮ ሰምታችሁታል እኔ ሚዲያ ላይ ተዋርጀ መቅረት አልፈልግም፣ ስሜ ጠፍቶ መቅረት አልፈልግም፣ ስሜ ክብሬ ማስመለስ እፈልጋለው። አላደለ ያ ማለት ከሄሉሻ ፍቅር የለም። ያም ስራ ያስጨነቀው ስሙና ክብሩ ብቻ ነበረ ማለት ነው። እሱም ደግሞ ያው አርባ ምንጭ በመሄድ አስተካከልኩ ብሏል በሱ ቤት። ነገር ግን ነገሮቹን አብሷቸው ነው የመጣ ማለት ነው። ጭራሽ ጭራሽ አባሳቸውና አሁን ላይ ቤተሰቦቿን ራሱ የማይበት አይን የለኝ ማለ ማለት ነው። አፈርኩኝ ያለ እንዴ ያሳፍራል። ማፈር ራሱ እኮ በጣም ትልቅ ነገር ነው። ማወቅ እንደሚያሳፍር ማለት ነው። እና ቲ በፈጣሪ እንደዛ ለመታረቅ ሂደህ እንደገና የድሮ ፍቅረኛን ደውላ መጣ ሲባል ቤተሰብ ምን ይላል? ቤተሰብ እኮ እንደኛ አንዳንዴ ነገሮችን እንትን አይሉም አይደል እንዴ? እና ሶስና እንግዲህ ጠይቃታለች ሄሉ ሻ፣ ምንድን ነው ከመካከላቸው የተፈጠረ ነገር አለው ስትላ፣ ምንም ነገር የለም አንቺ አታምኝኝ ሞይ፣ እኔ እንዴት እንደት? ስጠይቅኛለች እያለች ለራሱ ራሱ ሄሉ ተቆጣች ማለት ነው። እና ሲቀጥል ደግሞ እዚህ ጋር አንገቱ ላይ አለ እዩ እስኪ አሁን ማለ፣ እያለቻት ነበር። ያ ማለት ቻፕስቲኩ አይደለም ከልዑል አንገት ያለው የራሱ የሆነ እንዳሳስያ ነገር ነው። ምንድነው? ባለፈው የተሳበ ታዲያ? ልዑል ሻወራ ይወስድም እያላችሁኝ ነው? ልዑል እኮ ሻወራ ሻወር ይወስዳላል፣ እንደ ይለቃል። አያችሁ፣ እውነት ሄሉሻ ስማው ቢሆን ኑሮ ማለት ነው አልሳበችውም እሷ ሲጀመርም። እኔ ግን ሄሉ ሄሉሻ የለው ምን አቅምጦች ነው በዛ ሰዓት እንደዛ ተጠግተች ሚስጥርም ማውሪ፣ ምንም ማውሪ ርቀትሽ ጠብቀሽ ብታዳምጭ ምን ነበረበት? ማለት እኔ ያም ስራ በመሄዱ አይደለም። እሱ ሲጀመር የሆነ ቀን እንደሚሄድ እርግጥ ነው። ግን ደግሞ ለእሷ ሌላ ስበት ሰጠቷ፣ ተለጣጥፈሽ ነው እንዲሄድ ያደረግሽው ምናምን መባሏ እኔ ደስ አላለኝም ማለት ነው። እና ምክንያቱም ስላላደረገችው እሷ እና ሲጀመር፣ ምንም ምንም ቢሉት ያም ስራ የሚቀር ሰው አይደለም። በቃ የሆነ ትንሽ የጭላንጭል ተስፋ ቢኖር ልዩን አያመጣትም ነበረ። ሄሎ መቅጣት የሚፈልግበት ብዙ ነገሮች ነበሩ፣ ገባቸው። በሌላ ነገር መቅጣት ይፈልግ ነበር፣ ሄሎ ማስተማር ቢፈልግ ምናምን፣ ግን ደግሞ ዘሎ ልዩን ይዟት መጣ ማለት ነው እና ደግሞ ሄሉሻ አጭልኝ መልሽልኝ፣ መልሽልኝ እያለች ነበረና ማለት ነው። ከዚህ በኋላ ግን ቆይ አንዴ ከልዩ አንዴ ከሄሉ እያለ ምን አይነት ህይወት ይኖረዋል ብለሽ ነው ምታስብ? ሄሉሻ ጭራሽ ሞትሽ እንደማመሰቃቀል ነው እንዲህ። አሁን ልዩ መጣቻል፣ አብረ አላደሩ ከልዩ ጋር ከማን ጋር ነው ያደረው ታዲያ? አሁን ብቻውን ነው ያደረው። ሆ እና ሂሉዬ እባክሽን እንደዚህ ነገሩ ዝብርቅርቅ ያለበት ህይወት እናት ገቢ ምን ይሻላል? እንደው ቤተሰቦች፣ እህቶቼ ማለት ነው የሆነ የፍቅር ህይወት ምናምን መጀመር ከፈለጋችሁ ማለት ነው ከጀርባ ማንም ሰው የሆነ ታሪክ አለው የኋላ ታሪክ አለው። ነገር ግን ያ ታሪክ ያከተመለት ከሆነ ብቻ ነው እንደዚህ የተዛዛ ነገር ካለው እመኑኝ ህይወታችሁ እንደሚያዛዛው፣ ሰላም የነበራችሁት ሰላማችሁ ነው የሚጠፋ ልክ እንደ ሄሉሻ ማለት ነው። ስለዚህ አገናዝባችሁ ፍቅር መጀመር አለባችሁ። በጣም ከባድ ነው እንደዚህ አይነት ነገር እና እና ቤተሰብ ተስፋ እያደረጋችሁ ያላችሁ ያም ስራ ይታረቃታል እያላችሁ ያላችሁ ማለት ነው ይህንን ያላቀፍት ሜይቢ ሊሆን ይችላል ሊሆን ይችላል ማን ያቀልና ነው ነገር ግን የሚታረቁ ማለት ነው። በቤቴ ለኔ ፍቅር አለው ብዬ በፍጹም አላምንም። በቃ ማመን አልችልም ከዚህ በኋላ ማለት ነው።